በስመአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁና የተወደዳችሁ በኮለምበስና አካባቢው የምትኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልጆች፣ ክርስቲያኖች በሙሉ በወደደንና ባከበረን እስከ ሞትም በታመነን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ። አሜን። ቸርነቱ የማያልቅበት ምሕረቱና ይቅርታው የበዛ የአባቶቻችን የቅዱሳን አምላክ ልዑለ ባሕርይ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አጠር ያለች መንፈሳዊ መልእክትና የአደራ ጥሪ ይዤ በፊታችሁ ቀርቤ ያለሁ አምላካችን እግዚአብሔር ሁላችንንም ይባርከን። ከዛ በፊት አንድ የእግዚአብሔር ቃል እነግራችኋለሁ። ኦሪት ዘጸአት ምዕራፍ 25 ቁጥር 8 በመካከላችሁም አድር ዘንድ ቤተ መቅደሴን ስሩልኝ ይላል አምላካችን እግዚአብሔር። ስለ ቃሉ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የተወደዳችሁ የእግዚአብሔር ልጆች ሁላችሁም እንደምታውቁት በከተማችን በኮለምበስ ደብራችን ደብረ ሳሌም መጥምቀ መለኮት ቅዱስ ዮሐንስና እናታችን ቅድስት ልደታ ለማርያም ቤተ ክርስቲያን በሀገረ ስብከታችን ሊቀጳጳስ በብፁዕ አቡነ ሳሙኤል ተባርኮ አገልግሎት ከጀመረ እነሆ ሁለት ዓመት ሆነን በዚህ ሁለት ዓመት ውስጥ መጠነ ሰፊ አገልግሎት ሰጥተናል፣ በማገልገል ላይም እንገኛለን። ሁላችሁም እንደምታውቁት አዲስ ቤተ ክርስቲያን እንደመሆኑ መጠን ችግሮችንም አብረን አሳልፈናል። ለምሳሌ የራሳችን የሆነ ቤተ መቅደስ ስለሌለን ታቦተ ሕጉን በኪራይ ቤት ከቦታ ወደ ቦታ ይዘን በመጉላላት ላይ እንገኛለን። በሁለተኛ ደረጃ ደግሞ አቅማችን የፈቀደውን ያህል ሰፊ አገልግሎት እንዳንሰጥ ጊዜና ሰዓት ገድቦናል። አሁን ግን እንደ እግዚአብሔር መልካም ፈቃድ ለእግዚአብሔር ማደሪያ የሚሆን ታቦተ ህጉ በክብር የሚያርፍበት እኛም እንደ ልባችን ጠዋትና ማታ የምናገለግልበት የራሳችን የሆነች አነስ ያለች መጠነኛ ቤተ መቅደስ ለመግዛት በእንቅስቃሴ ላይ እንገኛለን። ስለሆነም የፊታችን ኖቨምበር 15 2025 ቅዳሜ ከቱ ፒኤም ጀምሮ እስከ 6 ፒኤም ድረስ በአይነቱ ለየት ያለ የስብከተ ወንጌል የዝማሬና የገቢ ማሰባሰቢያ መርሐ ግብር አዘጋጅተናል። ሁላችሁም ይህንን ጥሪ የምታደምጡ ሁሉ በተጠቀሰው ቀንና ሰዓት በመገኘት መጀመሪያ ላይ እንዳነበብኩላችሁ በመካከላችሁ አድር ዘንድ ቤተ መቅደሴን ስሩልኝ ያለውን የእግዚአብሔርን ቃል ለመፈጸም ሁላችሁም ልባችሁ ያሰበውን አቅማችሁ የፈቀደውን ሁሉ እንድታደርጉና የዚህ ታሪካዊና መንፈሳዊ ጉባኤ ተሳታፊ እንድትሆኑ በእግዚአብሔር ስም ጥሪያችንን እናስተላልፋለን። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች ባስተላለፈው መልእክቱ እንዲህ ይላል። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 7፣ ስለዚህ እግዚአብሔር የሚወደው በደስታ የሚሰጠውን ሰው ስለሆነ እያንዳንዱ ለመስጠት የፈለገውን በልቡ ፈቅዶ በደስታ ይስጥ እንጂ አያመንታ ይላል። ስለ ቃሉ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የተወደዳችሁ የእግዚአብሔር ልጆች፣ አድራሻው 165 ፌርዌይ ብሉቨርድ ዋይቶል ኦሃዮ 43213 ነው። ምናልባት በዚህ ቀን ወይም በዚህ ሰዓት ወደ ጉባኤው ለመምጣት በሥራ ምክንያት ባትችሉ ቤተ ክርስቲያናችን የራሱ የሆነ የባክ አካውንት ስላለው በዜል ማስገባት ትችላላችሁ። ዜል ነንበራችን ሦስት ስምንት ዜሮ ሁለት ሦስት ሰባት ስድስት ዘጠኝ አራት ሰባት ነው። ስለዚህ ሁላችሁም የዚህ ታላቅ በረከት ተሳታፊ እንድትሆኑ በምጥመቀ መለኮት በቅዱስ ዮሐንስ ስም ጥሪያችንን እናስተላልፋለን። አምላካችን እግዚአብሔር ሀገራችንን ኢትዮጵያንና ሕዝቦቿን ሁሉ ጽኑ ሰላም አድርጎ ይጠብቅልን። ወስብሐት ለእግዚአብሔር።